ስንት ቀን ነው እናትህንና እህትህን ወድምህን ገልደህ የምትዘልቀው? ቆይ ስንት ቀን ነው? እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምጨርሱት? ይኸው ሰባት ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ፣ ሰባት ዓመት እኮ ያለማቋረጥ ገደላችሁ እኮ። ሶስት መቶ ስልሳ ስድስት ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ፣ ያተረፋችሁትን። ከዚህ ተመለሱና ወደ ልባችሁ፣ ወደ ውስጣቸው ሄዱ፣ ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምንድን ያደረግ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የሴቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል። የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል። እርግጠኛ ነዎት ያንን ነገር ቃልዎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል እሱ የሰው ልጆች እዚያ ላይ አልጋ ሆነው ያወታል ያሉ እሱን ያ ይታየዎታል። እየከሰስኩታ እስኪ ይዩት፣ እውነቱን ይዩት። አይነግሮትም አብረወት ያሉት ውሸታቸውን ነው። ህዝብ አልወደዶትም ጠልቶታል፣ ልንገረዎት። ይመለሱ። አነ እነሱና ከአንተ በላይ የሚልወት ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አደለሁም ያን ጊዜ ትክክል ነበርኩ። አሁን ትክክል አደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጠዎት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ ስለዚህ ኢትዮጵያውያን ወገኖቼ፣ ኢትዮጵያ መውጣቱ አይቀርም ነው ምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም፣ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናደርግ ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የሚገልጸው ነገር እኮ አይደለም እኔ አሁን በኢትዮጵያ ስለ በነገራችን ላይ እነዚህ የታወቁት ናቸው የተቆጠሩት ሰው ያያቸው ናቸው አሁን የተናገርክላቸው የተናገርካቸው ሀያ አምስት ቁጥር እኛ የምንቆጥራቸው ሰው ያያቸው ነው ያልተቆጠሩ የማይታዩ ስንት ሰዎች አሉ ስንት ስንት የሚያልቁ ህፃናት፣ እህቶች፣ እናቶች የሚደፈሩ የሚታሰሩ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው? ያ ይሄ እኮ አሁን አንተ የተቆጠሩትን ነው የምትነግረኝ፣ ሀያ አምስት ይሄና ይሄ የተቆጠረውን የማይቆጠር በየቀኑ ከአምስት እስከ ሰባት ድረስ ላለፉት አምስት ዓመታት በየቀኑ ይህን ያህል የሚሞትባት ሀገር ናት። ሰባት ትንስቲ በ366 አባዛው 2562 ሰዎች ቢያንስ በአብሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል። በዓመት በየዓመቱ ማለት ነው። በየዓመቱ በእንደዚህ ይሞታሉ። ባለፉት አምስት ስድስት ዓመታት በየዓመቱ እንደዚህ ይሞታሉ። አንድ ጊዜ የታጨደው እንደዚህ፣ እንደ ሻሸመኔ ያለው እንደዚህ፣ እንደ አዲስ አበባ ያለው እንደዚህ አንድ ጊዜ በማስ የሚገደለው አሁን ትናንት እንደተደረገው እንደዚህ አይነቱ እሱ አይቆጠር፣ እሱ ሳይቆጠር አጠቃላይ በየቀኑ የሚያልፉት የማይቆጠሩት የማይቆጠሩት ይህን ያህል ያልቃሉ። ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ፣ በዚያ ኮድ ምክንያት። በነገራችን ላይ በኢትዮጵያ የመግደያ መንገዶ፣ ለመግደል ሰዎች ሶስት አራት ስ አንድ አንድ ብቻ ቢሆን እንኳን እኔን ለመግደል ሶስት ስም ይሰጡኛል፣ ሊሰጡኝ ይችላሉ። አማርኛ ተናጋሪ ሊሉኝ ይችላሉ፣ ጳጳስ ሊሉኝ ይችላሉ፣ ኦርቶዶክስ ሊሉኝ ይችላሉ። ለመግደል ማለት ነው። ስለዚህ በአንዱ እንኳን ልገደል ባልችል በሌላው መገደል ይችላል። አሁን ለምሳሌ በኦሮሞኛ ተናጋሪ ኦሮሞኛ ተናጋሪነታቸው ቢያተርፋቸው ኦርቶዶክሳዊነታቸው አያተርፋቸው ኦርቶዶክሳዊነታቸው ባ- ባ- ቢያተርፋቸው እንደገና ደግሞ የዚህን ፖለቲካ ደጋፊ አለመሆናቸው አያተርፋቸው። ስለዚህ በሙሉ ሙሉ ተደርጎ እንደ ሰው የሚቆጠረው እነዚህ ነገሮች ከነዚህ ነገሮች ነፃ ሆኖ በእኔ ቋንቋ ከሰውነት ተራ ውጭ ሆኖ ዘር ሲሆን ብቻ ነው። ዘርም ከሆነ ደግሞ ይሄ ዓላማን ሲደግፍ ብቻ ነው። ያ ነው የማይገደል መረም የማይገደል ታማኝነት ያለው ተብሎ የሚቀመጥ። ስለዚህ እንደዚህ ባለበት አገር ላይ ስለሞት ግለጽልኝ ብትለኝ ከእንባ በቀር ለምን ልገልጽ? እንዴት አድርጌ ልገልጽልህ እችላለሁ? ቃል የት ላገኝልህ እችላለሁ? እንዲያውም በቀደም አንድ ቦታ ላይ ገድሎ የማይደክም ስርዓት፣ ተገድሎ የማያልቅ ህዝብ ብያለሁ። እና በዚህ ጊዜ እንዴት አድርገህ ልትገልጸው ትችላለህ? እንዴት አድርገህ እኒህን ሰዎች እንዴት አድርገህ ልትገልጻቸው ትችላለህ? እነዚህ ሰዎች እኮ በምድሪቱ ላይ በዚህ ምድር ላይ መኖሩን እንኳን አያውቁም እኮ እነዚህ ሰዎች ሰው ይጥላቸው አይጥላቸው፣ እነዚህ ሰዎች በምን እንደሚገሏቸው እኮ ተገዳዮቹ አያውቁም። ቢያውቁ እኮ ሲጀመር እመዚያ ሊኖሩ አይችሉም ነበር ሰውነን ብለው እኮ ነው እዚያ የሚቀመጡት። አያውቁም በገዳዮቻቸው ስም ይህን ያህል ጥላቻ መኖሩን። መግደል አልበቃቸው ብሎ ሰውነታቸውን መቆራረጡን እንኳን አያውቁም። ይህን ያህል እንደጠሏቸው የሚያውቅ ሰው የለም። ምክንያቱም እነሱ ጠብ የላቸውም። እነሱ እነዚህ ሰዎች አይጠሏቸውም። ከምናታች ሊጠሏቸው ይችላሉ። ስለዚህ እንዲህ አይነቱን ነገር ልገልጽል የምችለው ነገር እነዚህ ነቶች እነዚህን እናቶች እነዚህን ወንድሞች እነዚህን አባቶች እነዚህን ህፃናት፣ እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው፣ ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ ምን ተሰማህ ትለኛለህ? እያቸው ምን ተሰማህ ትለኛለህ? እነዚህን ቀይ እነዚህን እያየህ ምን ተሰማ ተብሎ እንደ ሰው ይጠየቃል። እንዴት ትጠይቃለህ? ምን ይሰማሃል? ምንም ነገር ባላደረጉት ነገር እንደዚህ ሲሆኑ ከማየት የበለቀ አሁን ይህን መናገር የለ እነሱ ፖለቲካ ነው ባይዘው ይሄ በነገራችን ላይ የምናስተምራቸው ሰዎችም እንዲ አባ ከዚህ ባትገባ ይሉኛል። ደስ ባለኝ ባልገባ። እንደዚህ አይነት ውስጥ እንደዚህ አይነት ውስጥ ባልገባ ደስ ባለኝ። አንድ ባለፈውም ከወንድም መሳይ ጋር የተነጋገርኩት ነገር አለ። እነሱ እዚያ ያሉት አባቶች የሚያዩበትን እይታቸውን ምልከታቸውን ተናግረው አሉ። አሁንም ያንን አልነፍጋቸውም። በነገራችን ላይ መግለጫ አውጥተዋል። ይሄ ትልቅ ነገር ነው ለእኔ እዚያ አሁኑ መግለጫ ማውጣት ቀላል ነገር አይደለም። መንግስት ይከታተል ማለት ቀላል ነገር አይደለም። ምክንያቱም እነዚህ ሰዎች የሚኖሩት ይሄ መንግስት በሚያስተዳድረው አገር ውስጥ ነው፣ እዚያ ላይ ነው ያሉት። ስለዚህ ለዚህ መንግስት እውቅና የመስጠት ግዴታ አለባቸው እዚያ ስለሚኖሩ፣ አንድ ነው ሁለተኛ፣ ብዙዎቹ አባቶች ሲሉ የሰማሁት ሌላ ነገር ብናደርግ የባሰ ይደረጋል ነው የሚሉት። ያው ፈሪ እግሩን ሲቆረጥመው የእኔን ነው የሚቆረጥመው ተወው አለ እንደተባለው እንደተባለው አይነት ነገር ነው እንግዲህ፣ ያው ለምመናን አዝነነው ነው የሚሉት እዚህ ያሉት አባቶች የነገሩኝ። ለእኔም ቁጭ ብለንም ስናወራ ይሄኛው ያባብሳል፣ ይሄኛው ወደ ከፍታ ይወስዳል የሚል ነገር ነው የሚጠቀሙት እነሱ ግን ሁሉም አይደሉም። ይሄንን ከዛሬ በላይ የተመቸው ጊዜ የለም ብለው የሚናገሩም ደግሞ አሉ። ለዚህ የተሾሙ ማለት ነው እንግዲህ። በሁለት በሁለት በሶስት ነው የምንከፍላቸው። አንዳንዶቹ አቡነ ይሳቅን እንዴት አድርገህ እንትን ልትላቸው ትችላለህ? እዚያው ሄደው ስቅስቅ ብለው አልቅሰው እና በጅምላ ይህንን ነገር ማድረግ አንችልም። እንደዚህ አይነት ላደረጉት ሰዎች እውቅና መስጠት መቻል አለብን እዚያው ድረስ ሄደው ስቅስቅ ብለው ያለቀሱ አባታል እኔን ሰውዬ እንዴት አድርጌ ነው ልተቻቸው የምችለው? እኔ የለውም። እዚያ እኔ የምናገረው እዚያ ሳልኖር ነው። ስለዚህ አሁን ይሳቅን የምተችበት አንድም ህሊና የለኝም። ደግሞ በመጠኑም የተናገሩትን ሰዎች የምተችበት የለኝም። ምክንያቱም እዚያ አይደለሁም። እኔ ግን ደግሞ በአንፃሩ ደግሞ ያው በፖለቲካው ለፖለቲካው፣ ስለፖለቲካው ፖለቲካው የተመደቡ ሰዎች አሉ ይህንን ብቻ እንዲሰሩ የተመደቡ ይህን ብቻ እንዲያደርጉ የተመደቡ ሰዎች አሉ። እነሱ ያ ነው ስራቸው። ያንን ካላደረጉን ትድሉ ስለማይችል ተመልከት። አሁን እኒህን ሰውዬ እንዴት አርገህ ነው ልትተቻቸው የምትችለው? እናንተም የሚዲያ ሰዎችም እነዚህን ሰዎች በጸሎት ሌላው እንዲረዳቸው እንዲያበረታታቸው ማድረግ ነው ያለብህ አማራጭ። ስለዚህ እኔ ያላደረግኩትን ነው እንዲህ ሰውዬ የሚያደርጉት። ወንድም ዓለም አሁን አሁን የተገናኘ ነው ስለ እነዚህ ሰዎች ሀዘናችን እንድንገልጽ እና ደግሞ እኛ እንደ ሰው ከዚህ ሀገር ሁነን ማድረግ የሚገባንን ነገር ለማድረግ እንድንወያይ ነው። አሁን በሌሎች ጉዳይ ላይ ጣት እንድንቀስር አይደለም። አሁን የናንተ የጋዜጠኞች ችግር እዚህ ላይ ነው። በነገራችን ላይ እናንተም ወደምትፈልጉት አቅጣጫ ነው። እኔ ደግሞ እንደዛ አይደለም እያልኩ ያለው ይሄ የሁላችንም ነው አሉ። ከፋፈልኩልህ። በሁለት በሶስት የተከፈሉ አሉ አሉ ሰዎች። ግን ላሉ ሰዎች ይሄኛው ጥሪ አይቀበልም ሌላው ያልተነሳው ላይ ነው መከራም የሚያየው እንጂ ለሚሰሩት ሰዎች ለዚህ ለቆሙት ሰዎች ድጋፍ አንሰጥም። እኛንን ማድረግ ያለብን እዚህ አለ ነው። እዚህ ነፃ ሀገር ካለ ነው ሰዎች የት አለ መቻ እንደሆነ። ዲሲ ስንት ቤተክርስቲያን ነው ያለው? ስንት ቤተክርስቲያን ነው ዲሲ ያለው ነገር ከአርባ በላይ ቤተክርስቲያን አለ። አርባ ቤተክርስቲያን አለ። ከዚ እያንዳንዱ አምስት አካህን ቢኖር ስንት ካህን አለ? አርባ ጊዜ አምስት ስንት ካህን ይኖራል? በእያንዳንዱ አንድ መቶ ምመን ቢኖር ስንት ምመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም? ይችላል። ስለዚህ እዚህ ስራን ጀምር ነው የኔ ጥያቄ። ከዚህ ስራን ጀምር። ይሄኛው እኛ ነፃ ሀገር ያለ ነው ሰዎች በሌሎቹ ሀገር ያሉት በግብፅ ብትሄድ በሶሪያ ብትሄድ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገዱት። እዚህ አገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቀደም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቨን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፉ አይደለም። ያላደሉ ትክክል ያላደሉ ሰዎች አሉ። በእነሱ የተቀመጡ እንደዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም። ያለው ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቆስጡስ የተናገሩትን አልሰማሙ? ያንን አተጠቅሱት ሁለት መቶ ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት። እና ሆነ ስለ እነሱ ማን ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ፣ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። ሰሉ አልቻሉም። እኔ ስለተናገርኩ እነሱ ሊችሉ አይችሉም። እኔ አድርጉ ስላልኩ ሊያደርጉ አይችሉም። ነገር ግን እኛ ማድረግ የምንችለው ቻዮቹ ሰዎች ለምንድን ነው የማናደርገው ነው? አሁን እዚያ አሜሪካ፣ ኢትዮጵያ ሄደው እኮ በየቦታው እየዞሩ ስብከት የሚሰብኩ ትልልቅ ሰዎች እኮ አሉ። አሁን ስማቸውን ልጠራቸውም አልችል ከነሱ ከእነሱ ላይ ጣትህን ስትቀስራ ላይ እዚያ ውስጥ ያሉትማ የሚችሉትን እየሞከሩ ነው። እነዚያን ምንደኞቹን ትተን ማለት ነው። ምንደኞቹን በሶስት ነው መከፍላቸው። የደከሙ አሉ፣ የሚናገሩ አሉ፣ የማይሰሙ ነገር ግን ደግሞ ይሄ እንዳይነሳ የሚከላከሉ አሉ። ሶስት ናቸው ያሉት ሰዎች፣ ሶስት ናቸው ያሉት ሰዎች። እዚህ ግን ምን ምክንያት አለው ነው ጥያቄ። ምን ምክንያት አለው? እንዳይነሳ አንድ እንዳይሆን ምን ምክንያት አለው ንገረኝ። ምክንያቱ ይሄንን ነው እኔ ልልህ የምፈልገው። ይህንንም እንድንጠነቀቅ ፈልጋለሁ። ለእነሱ ህይወት መጠንቀቅ አለብን። እዚያ ውስጥ እኛ የምናድናቸው የለም። አሁን እኔ ትንሽ ከእናንተ ጋር የምገዳደራቸው እዚህ ውጭ ያላችሁትም ሚዲያዎች የምገዳደረው እዚያ ያለውን በትክክል አልተረዳችሁትም። እዚያ ያለውን ሰዎች አልተረዳችሁትም። እኔ እዚያ ምንም እኮ ያደረኩት ነገር የለም። ትንሽ ነገር ነው ያደረኩት ግን ወደ ውጭ ገብቼ እንኳን መልሼ እዚ ስራ እንዳልሰራ አይታችኋል። እንዲያውም እንዲያውም በጳጳስ ደረጃ እርግጠኛ ነኝ እኔ የመጨረሻው የመጀመሪያውም የመጨረሻውም ሳልሆን አልቀርም። እንዲም ወደፊትም እንዲህ እንደሚሆን እንደማይሆን ተስፋ ላይ ዲፖርት የተደረገ ሰው ማለት ታስሮ ከኤርፖርት ታስሮ የወጣ ሰው። አልተናገርኩትም እንጂ ታስሬ ነው የወጣው ባይ ዘ ወይ ለማንም አልተናገርኩትም እንጂ እና ዱባይ ላይ ታስሬ ነው ያደርኩት፣ ፓስፖርቴ ሁሉ ተቀምቶ አውሮፕላን እስካገኝ ድረስ ታስሬ ነው የቆየሁት። አስራችን ሰው ተብሎ ማለት ነው ዲፖርት ሲደረግ እንደዛ ነው። አንድ ይሄ ለብዙ ፍልም የሆነብኝ ነገር እንዳንተማመን ያደረገን ምንድን ነው? ለምንድን ነው ጥምረት የተባለበት? ዓለም አቀፍ ጥምረት የሚለው ማህበር ውስጥ የምንገሰው ሁለት ሶስት ነገር ነው። በኢትዮጵያ ቤተክርስቲያን ሶስት አካላት አሉ እላለሁ። ምኖች ናቸው? ጥቅመኞች፣ ጥራት ነጠቆች፣ የጓሆች ጥቅመኞች ሁልጊዜ ሰው ያልተናገረው ነገር ሁሉን ነገር ተውና፣ ለአላማና ለአቋም ለሰውነት ቁሙ ነው ጥሪ ሰው ለመሆን ቁሙ፣ ሰው ለመሆን ቁሙ። የኢትዮጵያውያን መለያ እሱ ነው። ኢትዮጵያውያን የሰው ዘር ተገኘበት የሚባለው አንደኛው መንገድ በኢትዮጵያውያን ሰውነት የከበረ ነበር እስከ ቅርብ ጊዜ ድረስ ዘር የሚባለው እስከመጣበት ጊዜ ድረስ ሰውነት የከበረ ነበር ታማኝነት የከበረ ነበር የተናገሩት ከሚጠፋ የወለዱት ይጥፋ ብሎ በአደባባይ ለእውነት የማለ ማህበረሰብ ነበር ወደዚያ እንሂድ ነው የእኔ ጥያቄ ወደዚያ እንሂድ ነው ገብተው ቀድሰው አህዷ ብለው የሚወጡ እግዚአብሔርን ስለማመናቸው ማረጋገጫ ይለ እንዲህ አይነት ድቅ ልቅ ጫለ ግን በዚያ ዘመን እግዚአብሔር ያገኘው አንድ ሰው ብቻ ነው ሳሙኤል ለሳሙኤል ነው የተናገሩ። የሚቀጣውን ቀጣ፣ የሚሞተው ሞተ፣ የሚነሳው መጨረሻ በንስሐ ወደ እግዚአብሔር የተመለሰው ህዝብ ለአንድ መቶ ሀያ ዓመት እስራኤል ወደ ከፍታ ወጣች። መጀመሪያ ሳውል፣ ከዚያ ቀጥሎ ዳዊት፣ ከዚያ ቀጥሎ ሰሎሞን። መቶ ሀያ ዓመት ወደ ከፍታ ወጣች እስራኤል። ዛሬም ይህንን ነው እኛ ምንለው። እግዚአብሔር ሁልጊዜ ሰዎች አሉ እዚያ ውስጥ የተደበቁ እንደ ሳሙኤል ያሉ። የመጀመሪያው ሀና ናት። በነገራችን ላይ ሀና በኢትዮጵያ አለች። በአሁኑ ጊዜ እኔ ብዙ ጊዜ የምጠቅሳቸው እናቶች አሉ። ቤተ መቅደስ ሄደው ከቤተ መቅደስ ሰው ሳያቸው አስር ሰዓት አስራ አምስት ሰዓት እንባቸውን የሚያፈሱ አይኖቻቸው የውሃ ምንጭ የሆነላቸው። ድቅድቅ አለው ልም አለው ገጠር ውስጥ ደህ ቤተክርስቲያን ሌሊት ብትሄድ ብቻዋን ስትሰግድ እየሰገደች አንዲት እናት ታገኛለች። አንዲት እህት ታገኛለች። እንደ ሀና ያለች ሀናን አገኘኋት ያልኳት እህታለች። ሀና በዚያ ዘመን ታለቅስ የነበረችው ሀና ብቻዋን አልነበረችም። የሳሙኤል እናት ብቻ አልነበረ፣ ጠቅላላ እስራኤል ነበረች ስታለቅስ የነበረው። ሰው ፍጠርልኝ ብላ ልጅ ከሰጠኝ ለአንተ እሰጥሃለሁ ለአንተ የተሰጠ ይሆናል ያለች፣ ልጅ ከሰጠኝ ለአንተ ሁልጊዜ የተሰጠ ይሆናል ያለች ሰጣት ሰጠችው። ያ ሃና ያነባችው እንማ ለእስራኤል ከፍታው። ዛሬም እንደዚህ አይነት እናቶች አሉ፣ ካህናት የሉም። በነገራችን ላይ ካህኑ ራሱ ለምንድነው ስካርሽን የማታበርጁ ብሏታል። ስትጸልይ እኮ እንደዚያ ብሏታል። ተመልከቱ፣ ያ የህዝቡና የካህኑ ልዩነት። ግን በዚያ ውስጥ ሃና ጸሎቷን አላቋረጠችው።